ኃጢአታችንን ሁሉ አስተስርይልን። በጌታችን መንበር ፊት ጸሎታችንን አሳርይልን። ይህንን ኅብስት ላበላን፣ ይህንንም ጽዋ ላጠጣን፣ ምግባችንና ልብሳችንም ላዘጋጀልን፣ ኃጢአታችንን ሁሉ ለታገሰልን፣ ክቡር ደሙን ቅዱስ ስጋውን ለሰጠን፣ እስከዚችም ሰዓት ላደረሰን ለእርሱ ለለሉ እግዚአብሔር ፍጹም ምስጋና ይገባል። ለወለደችው ለድንግልም ምስጋና ይገባል። ለክቡር መስቀሉ ምስጋና ይገባል። የእግዚአብሔር ስሙ ፈጽሞ ይመሰገን ዘንዘወትር በየጊዜያቱ በየሰዓቱ ምስጋና ይገባል። እናታችን ማርያም ሆይ ሰላም ላንቺ ሁን እያልን ሰግድልሻለን፣ ማለድሻለን። ከክፉ አውሬ ታድኝን ዘንድ ተማጽነንብሻል። ስለ እናትሽ ስለ ቅድስት ሐና ብለሽ ስለ አባትሽ ስለ ቅዱስ ኢያቄም ብለሽ ድንግል ማኅበራችንን ዛሬ ባርኪልን። አምላክን በድንግልና የወለደች እመቤታችን ድንግል ማርያም ጸሎት ማርያም ማለች ነፍሴ እግዚአብሔርን ታላቅ ታደርገዋለች፣ መንፈሴም በመድኃኒቴ በእግዚአብሔር ደስ ይላታል የባሪያይቱን መዋረድ አይቷልና ነው። ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል። እርሱ ብርቱ የሚሆን ታላቅ ስራን ያድርጓልና ስሙም ቅዱስ ነው። ምሕረቱም ለሚፈሩት ለልጅ ልጅ ነው። ኃይልም በክንዱ አደረገ። በልባቸው ሀሳብ የሚኮሩ ትዕቢተኞችን በታተናቸው። ብርቶች አዋረዳቸው፣ ከዙፋናቸው አዋረዳቸው፣ የተዋረዱትንም ከፍ ከፍ አደረጋቸው። የተራቡትንም በቸርነቱ አጠገባቸው፣ ባለጠጎችንም ባዶ እጃቸው ሰደዳቸው። ምሕረቱን እንዲያስብ። እስራኤል ባሪያውን ተቀበለ፣ ለአባቶቻችን ለአብርሃምና ለዘሩ እስከ ዘላለሙ ድረስ እንደተናገረው። ባርክኒ ወቀድስኒ ዋንጽህኒ እግዝቴ ፍትህኒ የማይሰሩ ለሰይጣንም ሙሉ መድን ሁለተ ብርሃን በከመባረኪ የወለ ቅዱስ ኤፍሬም ቅዱስ ኤፍሬም የደረሰው ቅዳሜ ሚጸለይ አምላክን የወለደች የምቤታችን የድንግል ማርያም ምስጋና ንጽህትና ብሪትናት በሁሉ ዘንድ የተቀደሰች ናት። ጌታን በመሀል እጇ ያቀፈችው ፍጥረት ሁሉ ከእርሷ ጋር ደስ ይላቸዋል። ቅድስት ሆይ ለምኝልን፣ ቅድስት ሆይ ለምኝልን። ጸጋን የተመላሽ ሆይ ደስ ይበልሽ፣ ደስ ይበልሽ፣ ማልማልን አግኝተሻልና ደስ ይበልሽ እግዚአብሔር ከአንቺ ጋር ነው እና ደስ ይበልሽልማየልሽ ድንግል ሆይ ገናንነትሽን እናደንቃለን እናመሰግናለን። መላኩን ገር የምስጋና እናቀርብልሻለን። የባሪያችን ማዳን በማኅፀንሽ ፍሬ ተገኝቷልና ወደ አባቱ ወደ እግዚአብሔር አቀረበን ቅድስ እንልን ሰርግ ቤት ጉድፍ የሌለብሽ ነሽ፣ መንፈስ ቅዱስ አድሮብሻልና የልዑል ኃይልም ጸልሎሻልና ማርያም ሆይ ለዘላለም የሚኖር መጥቶ ከኃጢአት ያዳነን የአብ ልጅ ቃልን በእውነት ወለድሽ። ቅድስት ሆይ ለምኝል፣ ቅድስት ሆይ ለምኝል። ከዳዊት ስር የተገኘች ዘር አንቺ ነሽ፣ መድኃኒታችን ኢየሱስ ክርስቶስ በስጋ ወልድሽላልና ከአብ የተወለደ ከዓለም በፊት የነበረ አንዱ ቃልን ራሱን ባህሪውን ሰወረ፣ ካንቺም የተገዥን ሰውን አርያ ነሳ። ቅድስት ሆይ ለምኝልን፣ ቅድስት ሆይ ለምኝልን። አምላክን ያለ ክርስቶስ የወለድሽው ሆይ የምድር ሁለተኛ ሰማይን ሆነሽ እውነተኛ ጸሐይ ካንቺ ወጥቶልናልና፣ እንደ ነቢያት ትንቢትም ያለ ዘርና ያለ መለወጥ ወለድ ሽው ቅድስት ሆይ ለምኝልን ከተለዩ የተለየሽ የተባልሽ ተባል ጽላት፣ የኪዳን ጽላት ያለብሽ፣ የተሰወረ መና ያለብሽ፣ ወርቅ ያለብሽ ለምኝልን። ቅድስት ሆይ ለምኝልን። የንጉሥ ክርስቶስ እናቱን ተብለሽ እርሱን ከወለድሽ በኋላም በድንግልና ኖርሽ። ድንቅ በሆነ ምስጢርም ተዋህዶ አማኑኤልን ወለድሽው። ስለዚህም ባለመለወጥ አጸናሽ። ቅድስት ሆይ ለምኝልን።